17 ዓመት ብላው ላይ ሉሲፈር በከፍተኛ ሁኔታ የዘመኑን የኤሌክትሮኒክስ ግንኙነት አሻሽሎ አሻሽሎ ዛሬ ከአቅም በላይ በሆነ መንገድ ትውልድ ውስጥ ገብቷል። ስለዚህ ልጆች ብቸኛ የራሳቸው የሆነ ዓለም ፈጥረዋል። በጣም ለዲያብሎስ ቅርብ ናቸው። ትልልቆቹም የዚሁ የመናፍስቱ ዓለም ተገዢ ናቸው። የዘመኑ ትውልድ ሙሉ የቃል ኪዳን ሕይወት የተቋረጠበት ስለሆነ በጎነትንና ቅንነትን ለማግኘት በየትኛውም መንገድ አልታደለም። በዕለት ኑሮ ውስጥ በጎነት የለም፣ በእድሜው ልክም በጎነት የለም። ስለዚህ እየተጣደፈ ሄደው ከሲኦል መንፈስ ጋር ነው። ያ መንፈስ ለማለት ደግሞ ሉሲፈር ነው። ያ ይህል እሱ አንታታየውም ከባህሪ ውስጥ ይዋሃዳል። ስንት አመት ነው? ላውሪያ ቁጭ ካል አስራ ሰባት አመት እህ ተይዘናል። ከአራት አመት በኋላ በቃ የለም። ከዛ በኋላ ምን አረከው። በእድሜው ሴት አይወድም፣ ሴት አይወድም። ሉሲፈር ወንድስ? ወንድ ሉሲፈር ነ። ሴቷ ሉሲፈር ሴቷ ነኝ፣ ሴቷ ነኝ። ባሌ እኮ ነው። እህ ሴቷ ሉሲፈር ነኝ። ባሌ እኮ ነው። ባሌ አዎ ባሌ ማለት። ምን ሰማኔ የለንም እንጂ ባሌ እኮ ነው። ሰማኔ የለም። ባል ነሽ? አዎ ባለኝ። በምን ገባሽ? በዝሙት በዝሙት፣ በዚሁ ነው የገባሁት በዝሙት። ቪዲዮ እኮ ታዲያ። ምን በሞባይል ውስጥ ነው የመጣችው፣ በሞባይል በሞባይል። ብታረጊያለሽ አንቺ እዛ ውስጥ። እሺ አሉ አንዴ። በነፃ ታዲያ ሁላ ሚሊዮን ብር አውጥተን በነፃ በኢንተርኔት የምንሰጠው ሰጠው፣ መቼስ በጎድራጎት አይደለም በስንት ሚሊዮን ብር ቪዲዮ ሰርተን በነፃ በቴሌቪዥን የምንለቅላቸው መቼስ በጎ አድራጎት አይደለማ። ምንድነው ታዲያ? በቃ ትውልዱን መቆጣጠሩ ነው ሐሳባችን ነው ይኮ ቀላል ነገር ቀላል ነገር ቀላል ነገር እኮ ነው። ታዲያ ለትምህርት ነው ለእውቀት ነው በምንድን ነው እንደ ለእውቀትም አይደለም። ያው ዶክተሩ ሜዲኬሽን ይለዋል። ያው እኛ ለጥበብ ነው ግብር እኮ ነው። የግድ ቡና ማፍላት አለበት እንዴ? በቃ ግብር ነው ግብሬ ነው። ሉሲፈር በመደበኛ ሁኔታ በአለም አቀፍ በኢንተርናሽናል የአምልኮት ልጆች አሉት እዛ ውስጥ የዘመኑን ጥበብ የተከተሉ ትውልድ እንዴት እንደሚጠፋ የሚቀይሱ በያዝነው ሞባይል እንዴት እንደምንለከፍ የሚያበረታቱ እና አጽናኝ ሆነው የእወት የዕለት እንጀራ እና እድል ውስጥ ሁሉ ገብተው ኑሯችንም በሙሉ የሚያጨልሙ ናቸው ሉሲፈር በልተመርከት እናቷለች ምን ትስቃለህ? አሳደኩ ብላ ስንጫወትበት አሳደኩ ብላ ስንጫወትበት። አይገርምም። ና እንጂ መስሎ ነበር ልጅ በትምህርት ብቻ ጎበዝ ከሆነ ጥሩ የሚሆን መስሎኝ ነበር እና አልሆነም። በትምህርቱ ጎበዝ ነው። ያንን ትምህርቱን እከታተል ነበር። ሌላ ታሪኩን እኔ አላቅም ነበር። ከጊዜ በኋላ ነው የገባኝ። ፕሮግራም አትከታተይም ነበር? እከታተላለሁ። ሚካኤል ከመጥ ያኔ እያሉ እዛ ቅርብ ስኖር ነው እራቅ በሴ በእንትን ግን እከታተላለሁ። አሁንም አሳደግኩላት ይላልኩ ው አላወቅንም። ያኔ የትምህርቱን ብቻ ነው የምንከታተለው። እንዲህ መኖሩን አላ ያው፣ ኢንጂነር ተመርቋል። የት ተመረቀ? ደብረ ብርሃን ዩኒቨርሲቲ። በምን ተመረቀ? ሲቪል ኢንጂነር ነኝ። ሲቪል ኢንጂነር ነኝ። የተማር አዎ አብረሻም ተመረቅሽ? አብሬን የተማርኩት አብረን የተማርነው አይነ ነው። ጥላም እኮ አለው ብዙ ነው። አይነ ጥላም አለው አይነ ጥላ ከናት ካባት ከናትም ካባትም ፈተና ሊገርድ ማረገው እኮ ነኝ እ ፈተና ይረሳል። መታወቂያው ስሙን ይረሳል። ይዮ በሚለው ስሙን እንዲረሳ ነው ማረገው። ስሙን ስሙን ይረሳል የራሱን ስም ማን እንደሆነ ከመታወቂያ ሳይ ለሌላ ሰው የሚፈተን ነው የሚመስለው። እንደዛ መስሏቸው አንተ ሌላ ሰው የተፈተንከው ሲል መታወቂያውን ሲያዩት ነው ገና የሚረዱት። ይሄን አለ መጥፋት ባዶ ነው ያደረኩት ባዶ። አሁንም እኮ አራት አመት ነው በቃ አራት አመት ነው የተያዝኩት። ብዙ አመት እኮ ሰርቻለሁ። ላላይቁጭ ብ ሰርተናል፣ እንወዳለን። መሽሞን መሽሞን ነው በልቧጥ ነው

ቡና አፍላ ብሎ በዚህ ወጣ። መማር የሚባለው የገደለው ትውልድ ይሄ እኛ ነው። ውጭ ዓለምም እንደዚሁ የተበላሸ ነው። ግን የውጭ ዓለም ብልሽት ረጋ ያለ ነው። የእኛ ብልሽት በጣም ፈጣን ነው። ዩኒቨርሲቲው በሙሉ በድራግ በሱስ የተጠመደ ትውልድ ነው። ከዛ በላይ ደግሞ እርስ በርሱ ይበላላል፣ ዘው እርስ በርሱም ይመቀኛኛል። እናት መተት ለልጇ ወደ ዩኒቨርሲቲ ትልካለች

ቀጥሬው የሚሰራውን ስራ ጥፍት ታደርግበታለ። ሆ ኦሆ አንተ ነክለካ ብሎ ይገርፈኛል። በቃ አሁን እኮ ቀን በቀን እኮ ነው የሚቆርበው ቁርባን ቀን በቀን ስግደት፣ እህቴ ስግደት ቀን በቀን ቀን በቀንም ቅዱስ ቁርባን ወሰደ፣ ቅዱስ ቁርባን ቀን በቀን አራት አመት። በቃ ታዲያ የተደበቀውን ምስጢር የሚያወጣ ያው ንጉሱ ኢየሱስ ክርስቶስ ነው የጽዮን ልጅ የድንግል ማርያም ልጅ ከእንዲህ አይነት ዘር ለይቶ ኃይል የሚሰጥ ይሄ ነው። ልጅን ተቀማው ተቀማ ስነ ስርአት አለው።

አንበሳዬ እንደት ነው? እግዚአብሔር ይባርክልህ። እግዚአብሔር ይመስገን። እንደት ነው? ሉሲፈር፣ ሁሉም በጣም ይከብደኝ ነበር። ሁሉም አልችልም ነበር፣ በጣም ይከብደኝ ነበር። ሴት ሳይዝነት ይፈሰኝ ነበር። ቤተ ክርስቲያንም ብሆን በቃ በጣም ፈተና ይበዛብኝ ነበር። ያን ነገር እግዚአብሔር ይመስገን። ጥናት አልችልም ነበር። ወር አጥንቼ ከኔ ካስጠኗቸው ከተማሪዎች በታች የበታሽ ነበር የማመጣው ቁርባን ከጀመርኩ በኋላ ነው። በቃ ውጤት ይከፍ ያሉ ስራ የሚያገኘሁት ስራ የሚያገኘው ቅዱስ ቁርባን ነው። ቀን በቀን እግዚአብሔር ይፍቀድልኝ። ካህናቶች ቢቆጡኝም በቃ ቤተክርስቲያን እየቀየርኩ ቀን በቀን ነው አይቻልም ቀን በቀን በሶስት ቀን አንዴ ነው ይሉኛል። አላውቅም ከሰልፍ ላይ ጎትተው ያስወጡኛል። ከሰልፍ ግን በቃ ቤተክርስቲያን እየቀያየርኩ ታክሲ እየተቀበልኩ ቤተክርስቲያን እየቀያየርኩ ነው የሚቆርቡ ሶስት ቤተክርስቲያን አድርግ እየቀያየርኩ ወደ ውስጥ ስትገቡ ጠላትም እዛ ውስጥ ይጠብቃችኋል። አንደኛው በማያውቁት ስርዓት ውስጥ ባለቤት የሆኑ ሰዎች አስቸጋሪ ናቸው። ሁለተኛው በመዳን ጉዞ ውስጥ ያለው ትምህርት የተሟላ አይደለም። ሶስተኛው የመናፍስት ጉዳት በከፍተኛ ሁኔታ ትውልድ ላይ እንደሚሰራ የሚያውቅና የሚያምን ልብ ያላቸው በደጁ በቤቱ ውስጥ የሉም። ስለዚህ ከባድ ነው። ሁሉ ነገር ከባድ ነው የሚሆን እግዚአብሔር ምረቱን ያብዛልን። በርታ በላሁ አሜን አባቶች፣ አሜን አባቶች። ሉሲፈር ሁን ምን እኮ ነው? አዎ በጣም ይገርም። እሱ በጣም ነበር ማየው። በጣም ሉሲፈር ምን ይልሃል? ስትቀጠቅጥ በቃ እኔ ነኝ ይለኛል። በአካልም አይቼዋለሁ። ጠቋር ነው፣ በአካል አይቼዋለሁ። በአካል መጥቶ ያስፈራኝ ነበር፣ ያንቀይ ነበር። ዩኒቨርሲቲ ሳጠናም በቃ በጣም ጭንቅላቴ ነው ሰውርብኝ ነበር። አልበርት ስምህን ቋ ጠፍቶ ነበር፣ ስሜን ጠፍቶኝ፣ ስሜን ከመታወቂያ ያየው ነበር። ምጽፈውና ለሰው የምፈተን ነበር የሚመስላቸው

ታዳያ እንደሱ በርቻ ውጊያውን በደንብ እኮ ሱ ዘቁ። እሺ ያው ከ2013 ጀምሮ አንድ ላይ ነው ቤተሰቡ በሙሉ የቆረቡ ነው አይደል? አንቺም እየወሰድሽ ነው? አዎ የእናቶች ቅዱስ ቁርባን ሲወስዱ ቶሎ ነው የሚሸሸው። የሚጠነክረው ትውልዱ ላይ ነው ይሄ ተተኪው ትውልድ ላይ አንደኛው ሁለተኛው ላይ ነው ጠንከር የሚለው እሺ በብር ይላል በስሜ

ይህንን እናምናለን። እናቱ ናትና ብጽዕት ይሏታል። ጽዮንን መርጧታል። ይህንን እናምናለን። እናቱ ናትና ብጽዕት ይሏታል።

ክብራት በዚህ ማቆም ይናቁሽሉ፣ ወደ እግርሽ ጫማ ይሰግዳሉ አማች ድንጌ ማርያም እያሉ ይናቁሽሉ፣ ወደ እግርሽ ጫማ ይሰግዳሉ አማች ድንጌ ማርያም እያሉ ጽዮንን መጧታል።